ታለው ኑ ይላል ተአለው ኑ ኢላ ከሊመቲን ወደዛችኛዋ ቃል ኑ ሰዋኢም በይነና ወበይነኩም በእናንተና በእኛ መሀል አንድ ወደ ሆነችዋ ቃል ኑ። እሷ ምንድን ነች? አንላ ናዕቡደ ኢላላህ ከአላሁ ውጪ ሌላን አምላክ ላና መልክ ሌላና አምላክ ላና መልክ ወላ ኑሽሪከ ብሂ ሸይአ በሱም ላይ አንድንም አጋሪ ተጋሪ ሳናረግለት

ስለዚህ እውነት ወደ እውነት ጠራሻለሁ፣ በእኛና በእናንተ መካከል እውነት ወደ ሆነው አንድ አምላክን የማምለክ ትክክለኛ ጎዳና ወደ ሆነው መንገድ ጠራሻለሁ። እውነት ምን ትያለሽ? አመሰግናለሁ። እሺ፣ መሐመድ የሙስሊሞች መጀመሪያ ነው ይላሉ። እኔ እንኳ አላነበብኩትም ግን ሲባል እሰማለሁ እና እዚህ ላይ ትነግሮች ተወሰነ። ይህንንም ልንገርሽ ይህንንም ልንገርሽ እሺ ኦኬ ማሻላህ ጥሬን ተቀብላለች ግን ጥያቄዎች አላት እንሻላ ምን አላላ በሱረቱል ኢምራ ማን አንዓም ምዕራፍ ስድስት ቁጥር ከአንድ መቶ ስልሳ ሁለት ስልሳ ሶስተኛው ነው የእነሱ ጥያቄ ምን ይላል እሱም ተጋሪ የለውም በዚህም ጥራት ማነው በማጥራት ታዘዝኩኝ አለ እኔም የሙስሊሞች መሆን መጀመሪያ ነኝ በል ተባሉ ችግሩ ከላይ ከፍ ብለው ሁለቱን አንቀጾች አያነቧቸውም። ክርስቲያኖች ሆን ብለው ማለት ለምንድን ነው? ምን ይላል መሰላችሁ? በቁጥር መቶ ስልሳ አንድ ላይ እንዲህ አለ፣ ኦል በላቸው፣ አንተ ሙሐመድ በል እንዲህ በልና ንገራቸው ለህዝቦችህ፣ እነኒ ሀዳኒ ረቢ ጌታዬ መራኝ በል፣ ኢላ ሲራት ሙስተቂም ወደ ቀጥተኛው መንገድ መራኝ በልና ነገራቸው፣ ዲናን ቅያመን ቀጥተኛው ጎዳና የሆነውን ሚለተ ኢብራሂመ ሐኒፋ የኢብራሂምን መንገድ ያ ቀጥ ያለውን መንገድ የኢብራሂምን መንገድ መራኝ በልና ነገረኝ። ማነው ንገራቸው ለህዝቦች አለ። የማን መንገድ እውነት የማንም መንገድ አለ? የኢብራሂምን መንገድ አንድ ይመልሽልኝ። የማን መንገድ አለ? የኢብራሂም መንገድ። ኢብራሂምን ደግሞ አላህ በሱረቱ ልኢምራን ምዕራፍ ሶስት ቁጥር አንድ መቶ ማን ነው ቁጥር ስልሳ ሰባት ላይ ማካ ኢብራሂሙ የሁድየን ኢብራሂም እኮ አይሁዳዊ ያልነበረ፣ ምክንያቱም አይሁድ የሚባለው እምነት የመጣው ከአይሁድ ነገድ ነው ራሱ። ምክንያቱም አብርሃም አይሁድ የሚባል ሰው አያውቅም። የእሱ የልጅ ልጅ ልጅ ነው፣ የልጅ ልጅ ልጅ ልጅ ልጅ ተግባባን። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ አስራ ሁለት ነገዶችን ወለደ። ከአስራ ሁለቱ ነገድ አንደኛው የሁዲ የሚባለው ነው። የሁዲ ማለት ይሁዳ የሚለው ብዜት መጣ። ስለዚህ እንደ ሃይማኖት አድርገው ወሰዱት ማለት ነው። ተግባባን። ስለዚህ ማካነ ኢብራሂሙ የሁድየን ኢብራሂም አይሁዳዊ ያልነበረም አይሁዳዊ ያልነበረም፣ ምክንያቱም አይሁድ የሚባል ሰው ራሱ የለም በዛ ጊዜ ወላ ነስራንየን ክርስቲያንም አልነበረም። ክርስትና የሚባለው ሃይማኖት ኢየሱስ በነበረበት ዘመንም አልነበረም። የሆነው መቼ ነው? ሰዎች ኢየሱስ ከሄደ በኋላ በአንጾኪያ ላይ ከመቶ ምናምን ዓመት በኋላ መናፍቃን ያወጡላቸው ስም ነው ክርስቲያኖች ብለው ማለት ነው። ያውም ደግሞ የማላገጫ ስም ማለት ነው። ስለዚህ ኢየሱስም ክርስቲያኑ ሁኑ ብሎ አልተናገረም ማለት ነው። ስለዚህ ማካነ ኢብራሂሙ ይሁዲየን ኢብራሂማ ይሁዳዊ አልነበረም፣ ወላነስራንየን ክርስቲያንም አልነበረም። ወላኪን ግን ካነ ሐኒፈን ሙስሊማ፣ በቀጥተኛው ጎዳና የተዘነበለ ሙስሊም አለ፣ ሙስሊም ነበረ። ሙስሊም ሆኖ ደግሞ ወማ ካነ ሚን ልሙሽሪኪን ከአጋሪያንም አልነበረም አለ። ስለዚህ ሙስሊም ከነበረ ነቢዩ ሙሐመድ የማንም መንገድ ነው ምረኝ መራኝ በልና ተናገር ያሉ ያላቸዋለህ እውነት የማመገር መንገድ ነበር ኢብራሂም የኢብራሂም። አየሽ። ስለዚህ ኢብራሂም ሙስሊም ነበር። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሙስሊሞች መጀመሪያ ነኝ ያሉበት ምክንያት ከህዝቦቻቸው አንጻር እንጂ ኢብራሂም ሙስሊም ነበር። ኢሳ ሙስሊም ነበር። ኑህ ሙስሊም ነበር። አደም ሙስሊም ነበር። እነዚህ ሁሉ ሙስሊሞች ነበሩ። ይህንን ቁርአን ላይ ብዙ ላሳይ ይችላሉ፣ ግን ሁሉም እንደየህዝቦቻቸው በየህዝቦቻቸው ለምሳሌ ነቢያችን ሰለላሁ ዓለይሂ ወሰለም ቁርአንን ስለተሰጡ የመጀመሪያው አማኝ ናቸው በቁርአን ማለት ነው። ተግባባን። የመጀመሪያው ሙስሊም ይሆናሉ በቁርአን ከቁርአን አንጻር ማለት ነው። ሌሎች ነቢያቶችም እኔ ለምሳሌ የእንትና የሙሴም እንደዚሁ አለ። ለምሳሌ ሙሴ ምን አለመሰለሽ በሱረቱ ለአዕራፍ ምዕራፍ ሰባት ቁጥር መቶ አርባ ሰባት ላይ ወአነ አወሉ ልሙእሚኒን እኔ ከአማኞች የመጀመሪያ ነኝ፣ አለ የመጀመሪያ ነኝ። ስለዚህ አንጻራዊ ሆኖ የሚመጣ ነገር ነው ማለት ነው። ግልጽ ነው። እውነት ጥያቄ ሌላ አለች። እሺ፣ ከቁርአን በፊት ከነቢዩ መሐመድ በፊት የመጡት ቁርአኖች አሉ። አሁን ላይ አሁን ላይ የለም፣ ተበርዘዋል። አላህ በቁርአን ላይ ምዕራፍ 3 ቁጥር 71 ላይ ያ አህለ الكتاب እናንተ የምጻፉ ሰዎች ሊመተልቢሱን الحق بالباطل እውነትን በውሸት ለምንድነው የምትከላከሉት? ወተክቱሙን الحق እውነትንስ ለምንድነው የምትደብቁት? ወአንቱም ታዕለሙን እያወቃችሁ ለምን እስጥሩብቃላቹ በማለት ተናግሯል። ስለዚህ ቁርአን ለገዛ ጥቅሞቻቸው ሲሉ በርዘውታል፣ በርዘውታል። ኢቭን ጸሐፊዎቹ ራሱ አሁን በዚህ ሰዓት ያሉት መጽሐፎች አይታወቅም። እንደምን ታዲያ እኛ መጽሐፍ ላይ ያለውን ታነጻጸራላችሁ። ያው ስንጠየቅ እንግዲህ ለማነጻጸር ያክል ደግሞ አንድ ቀን ኢየሱስ አምላክ ነኝ ብሎ አምላክ ተብሎ እንዳልተሰበተ እንነግራቸዋለን። እሺ ኢየሱስ ኢሳ ይመጣል ወልዱም ይመጣል ክርስቲያንም ይመጣል ብሎ ነው የሚያስበው። እና ኢሳም ይመጣል ለምንድ ነው የሚመጣል? ኢሳ የሚመጣው ደጃልን ሊገለው ነው። ደጃል የሚባል አንዱ መሲሑ ደጃል የሚባለው ውሸታሙ መሲህ፣ ውሸታሙ መሲህ፣ ውሸታሙ መሲህ ማለት እንደ በቃ ዲያቢሎስ እንደምትሉት ማለት እሱ ይመጣል። ሰዎችን ሁሉ ምድር ላይ አይተው የማይታወቅ ፈተና ይመጣል ምድር ላይ። የዚያን ጊዜ እሱን ለመግደል የሚመጣ ምክንያቱ የዛን የሚመጣበት ምክንያት ከዛ እሱን ይገላል። እንደ ማንኛውም ሰው መጥቶ በቁርአን ይተዳደራል ይኖራል ከዛ በኋላ ይሞታል። ማለት ያን ያለው ነገር እሺ፣ አደራ አደራ፣ እሺ አለሁ። እውነት እየተወራረደ ነው።

የመጽሐፉን መበረዝ ግን ቢያሳይሽ ወድጄ ነበር። ትፈልጊያለሽ? እንዲ ሲመጣ ቢያሳይሽ፣ እሺ ደስ ይለኛልና ደግሞ የውርስ ሀጢያት ምናምን የሚባል እንደሌለ እርግጠኛ ነኝና የምናተገባ አዎ፣ የውርስ ሀጢያት በእስልምና ይ አላህ ስብሀኑ ተዓላ ወላ ተዚሩ ዋዚረቱን ይዝረው ይ እሱ ላይ የሚሄድበት እስከዛ። እሺ፣ ና የማያስቸግራችሁ ከሆነ ግን የማስቸግራችሁ ከሆነ ነገ መቀጠል ይችላሉ ወይም እኛ አንቺ እስከተመቸሽ ድረስ እኛ ስራችን ምን ሆነ ነው። ከዚህ ሌላ ሌላ ስራ የለም። እሺ አንቺ እስካልከበደሽ ድረስ ችግር ከእስልምና አንጻር ለኒወደን ከዛ ከበደም አንጻር ማየት ይቻላል። እሱ ወይ ብሮ ሲመጣ ያሳይሻል፣ ካልሆነ ያሳይሻል። ቁራን ላይ ግን እሱዳስእ ግን ጥያቄ እንትን ያው ጥያቄ እንትን ዘበረረቅ ይችላል ግን ተረዳኝ። አዳም እንዴት ነው በእናንተ ስለ አዳም ስለ መብላታቸው ምናምን እሱ